ቅድስት ኦኬ፣ ታንክ ዩ። ችግር የለውም። እንግዲህ ይህን እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይሁን። ይህ ማለት እግዚአብሔር ጌታ እግዚአብሔር ጌታ ክርስቶስ እንዳደረገው አይልም። እግዚአብሔር ጌታም ክርስቶስም እግዚአብሔር ጌታም ክርስቶስም እንዳደረገው ይ እግዚአብሔር የሚለው አካል ማን ነው? መጀመሪያ እግዚአብሔር የሚለው አካል ማን ነው? ገብቶ አብ ነው። አብ ኦኬ፣ አብ ታዲያ፣ ጌታ ያደረገው ክርስቶስ ደግሞ ምንድን ነው? ኢየሱስ ክርስቶስ አይደለም? ወልድ አይደለም? ኦኬ፣ በአንተ ይቅርታ፣ ይቅርታ፣ ወልድ ነው። ችግር የለም ወልድ ይሁን፣ ችግር የለብን፣ ቀጥል። ግን ጌታ ተደርጓል። አምላክ መቼም አምላክነት ሊደረግ አይመጣም፣ እንትን አይገባውም። ኢየሱስ ክርስቶስ ግን ጌትነቱ በመደረግ ነው የመጣው ልክ እንደ ሹመት አይደለም ማለት ነው። ያደረገው መሲ እንደሆነ እናምናለን። የተላከ እንደሆነ እናምናለን። ይህም ማለት ግን ኢየሱስ ክርስቶስ ጌታ አይደለም ማለት አይደለም። ያለ የነበረ የሚኖር እንደሆነ ደግሞ ራ ዮሐንስ እኮ ይናገራል። ይኸውልህ ራ ዮሐንስ ምዕራፋን ቁጥር አራት ይኸውልህ ሌላለ እና አንብቦ ጠቅሰው አንብቦ ችግር የለውም። ይሄ ነው ያለው የነበረው ይመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። እሱን ጥቅስ ነው የፈለግኩ አይደለ ማን ነው ያለው? እሱን አስረዳኝ ነው አብ ነው አብ። እሺ አብ መሆኑን ማስረጃ አስጠኝ እስኪ እዚ አራት ላይ ቁጭ ብሎላል ራ ዮሐንስ ምዕራፍ አንድ ቁጥር አራት እስከ አምስት ምዕራፍ አራት ቁጥር አራት አይ ምዕራፍ አንድ እዛው ምዕራፍ አንድ ከአራት እስከ አምስት ድረስ እስኪ ያሳየ እኮ የታለ ታዲያ

ሁለተኛ ፐርሰን በደንብ አስተውሉ። በዙፋኑ ፊት ካለው ሰባቱ መናፍስት ከዛ ሶስተኛ ደግሞ ሲጠቅስ ዝም ብለህ አንብበህ ማስረጃ እሰጥሃለሁ። ከእንትኖች ቸርች ፋዘር ለአብ እንደሆነ የፈተው ቸርች ፋዘር ቸርች ፋዘራት አልቀበልም። ቸርች ፋዘራት ይሳሳታሉ፣ አልቀበልም። ስለዚህ ሊንግስቲካል አፕሮች ተጠቅመን ደግሞ ግሪከኛውንም አማርኛውንም እያየን እንፈተዋለን አብረን። ለዛ ደስ ይለ ቀጥል። በቃ ቸርች ፋዘር የሚል ነገር አለመምጣቱ ለእኔ ጥሩ ነው። እሺ፣ ያለው የነበረ መጠው የተባለው አንድ አካል ነው። ከዛ በዙፋኑ ፊት ያሉ ሰባቱ መናፍስት አሉ። እነዚህ ሰባቱ መናፍስት ሰባቱ መላእክት ናቸው።

እሺ እኔ እወድሃለሁ፣ እንግዲህ ተወኝ። እሺ ራእየ ዮሐንስ ምዕራፍ 1 ቁጥር 4 እስከ 5። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለው፣ ከነበረው፣ ከመጣው በዙፋኑ ፊት ካሉ ሰባቱ መናፍስት፣ ከታመነው ምስክር፣ ከሙታን በኩር፣ ከምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እና እዚህ ጋር ዮሐንስ ጸጋና ሰላም ለእናንተ ይሁን ሲል ሦስት አካላቶችን ጠቀሰ። ለወደደን ከኃጢአትችን በደሙ ላጠበን መንግስቱንም ለአምላኩና ለአባቱ አቋያ። እንደዚህማ ተውተው። እንደዚህ ዓይነት ጨዋታ ከመጀመሪያ ጀምሮ እንፈተዋለን። ከመጀመሪያ እየፈታ ነው የምጣ። ከቁጥር አንድ ችግር የለውም። ደስ ይለኛል። ለምን ቁጥር አራት ላይ መች ፈታ ነው? ቁጥር አራትና አምስት ሆነ ዋናው ነገር የተቀመጠው እኮ ፍታው። እሺ ዋናው ነገር እዛ አይደለም። እኔ ከቁጥር አንድ ጀምሮ ነው አውድም አውቀው። እኔ ቁጥር አራት የሚባል አውድ የለም። ቀጥል እሺ። ችግር አለ ቁጥር እንደምትሄድ ራዩ የእግዚአብሔር ራይ የአብ ራይ እንደሆነ ነው የሚያሳየው። ራ ዮሐንስ ምዕራፋን ቁጥር አንድ ሂድና ኢየሱስ እንደተገለጸ ነው የምናየው ለኢየሱስ ራዩ ማን ነው ራዩ? ለኢየሱስ ሰው ለኢየሱስ ራዩን የሰጠው ማን ነው? ለኢየሱስ ራዩን የሰጠው ኢየሱስ እኮ ምንድን ነው? ምን ማለት ነው? ለኢየሱስ ራዩ የሚሰጠው ሰዎች፣ አሁን ጥቅሱን ደግመን እንከፍተዋለን። ራዩ አንስ ምዕራፍን ቁጥር አንድ እንደሚል አንተ፣ ጀምር አለ። አንብብ ቁጥር አንድ ነው። አንብበው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለክርስቶስ ኢየሱስ የሰጠው በእርሱም ነው። ሰጠው፣ አቡበከር ሰጠው፣ ነው የሚለው ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱ የተገለጠው ይህ ነው። ኢየሱስም በመልአኩ ልኩ ለባሪያው ለዮሐንስ አመለከተ። ግልጽ ነው። እንቀጥል። እርሱም ለእግዚአብሔር ቃል እና ለኢየሱስ ክርስቶስ ምስክር ላየውም ሁሉ ምስክር ዘመኑ ቀርቧል እና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የጻፉትንም የሚጠብቁ ብፁዓን ናቸው። ቁጥር አራት ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት የማን እንደሆነ እኒዋ እዚህ ጋር ይቀርታል። ስለዚህ ለኢየሱስ ክርስቶስ ራዕዩ ነው የሰጠው፣ አብ መሆኑን ተመልክተናል። እግዚአብሔር ነው የሰጠው፣ እግዚአብሔር ደግሞ አብ ነው። እኔ ማጥዎቶ ዘራ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለን። እሺ፣ እና እሺ፣ ጥቅስን ከእንደገና ና፣ ታማኙን ታማኙን ለእግዚአብሔር ቀርአቡበከር ው ለአዳም ጥቅስ፣ ማሯረጥ እኮ አይደለም እውቀት፣ መጀመሪያ በአንዱ ጥቅስ ላይ መተማመኑ ነው። እግዚአብሔርን ቃል በራስ ሽናጎት አትፈት። አይደለ ያንተን ቁርአን አሁን እኔ ዝም ብዬ ብፈተው በመደዴው ደስ አይልህም። እንደዛም አይሆንምም ሲጀመር እኔ አንተ እየፈታ አይደለም፣ ይቀጣ ጋር። እሺ በቃ እንቀጥል እንቀጥል። በቃ እኮ ቶሎ ይሆን ዘንድ ይላል የሚገባው ነገር ለባህሪያው ያሳይ ዘንድ። ረጋ ብለና አስረዳኝ፣ አብ እንደሆነ አሳየኝ። እግዚአብሔር ለኢየሱስ የሰጠው ይላል አይደለም? እግዚአብሔር ለኢየሱስ የሰጠው። እሺ ምንድን ነው የሰጠው ለኢየሱስ? እግዚአብሔር አብ ለኢየሱስ ክርስቶስ የሰጠው ራእይ ምንድን ነው? ስለዚህ ራዩን ለኢየሱስ ራዩን ለኢየሱስ የሰጠው ማን ነው? እግዚአብሔር አብ። ስለዚህ ከዛ መጀመሪያ ራዩ የኢየሱስ ነው የእግዚአብሔር ነው። እግዚአብሔር ለኢየሱስ ሰጠው። ኢየሱስ ደው በመልአኩ አማካኝነት ለማን አስተላለፈ? ለዮሐንስ ሰጠው ማለት ነው። ስለዚህ የራዩ ባለቤት መጀመሪያም ጀምሮ አብ ነው ያልኩ፣ ለዚህ ነው። አብ ነው የራዩ ባለቤት። ግልጽ እኮ ነው። አይ አደለም ስላልከኝ ነው። እንቀጥል። ጌታ አምላክ ሁሉን የሚገዛ ጌታ አምላክ ያለው ግን ለወልድ እንደሆነ እናየሆነራሳችንላዊ ችግር የለውም። አሁን አራት ላይ በደንብ አራት ላይ ስንገባው አሁን በደንብ ከገባ በደንብ ይገባል። አራት ላይ ዮሐንስ በኢስያ ላሉ ለሰባቱ አብያተ ክርስቲያናት አለ። ካለው ከነበረውና ከሚመጣው በግሪከኛው ስትመለከተው ካይ ተብሎ ተቀምጧል። ካይ ማለት እና እያለ ነው። ካለው ከነበረው፣ ከሚመጣው ዳስ አንድ ፐርሰንት ነው። ማን ነው አናውቅም እንትሆን እንፈተዋለን መጨረሻ፣ ዝም ብለህ አንብበውና በቃሉ መሰረት እንፈተዋለን። ቴክኖሎጂ መንፈሳዊ መገለጥ ነው። ዝም ብሎ አደለም፣ በመገለጥ ነው፣ በመንፈስ ፍቃድ ነው። በአንተ አደለም፣ የመዋመድ ትርክት ነው። እኛ ደግሞ በእግዚአብሔር ቃል እኔ የኢየሱስ ክርስቶስ አምላክነትን በመረጃ ማምጣት ካልቻላችሁ ለምን ተናደራላችሁ? ይሄ እኮ የመረጃ እጥረት፣ የኛ ችግር አይደለም። ወጋን ምን አረፍኩ እኔ። አሁን ዘና ብዬ እያናገርኩ አሁን የሙሐመድ ተረክ ምናምን እያልከኝ ነው። አቡበከር ፋላሲ አትሰራ፣ ብራዘር አስረዳ። ነዚህ ጓ እየጠየቅንህ ነው። በትትና ነው እየጠየቁ ያሉት በፊት። አዎ እኔ በደንብ ነው ማስረዳ። እኔ በቃ ገብቶ ሻሃዳ ትይዛለህ ወይ ደግሞ በቃ ሰርቤ። እኔ ኤውል ሲኦል መግባት በእስልምና እንደሆነ መቶ ፐርሰንት እኔ አረጋግጥልሃለሁ። ነቢያቶች ሲል የገቡት ሙስሊም ሆኖ ነው። ለምሳሌ እና አብርሃም ሲሆን ገብቷል፣ በክርስቲያን አስተምሮ ሙስሊም ሆኖ ቁርአን ራሱ የአላህ ቃል መሆኑ የእግዚአብሔር ቃል መሆኑ አላውቅም። የእግዚአብሔር ቃል አይደለም ቁርአን። እናንተ ኢየሱስ ክርስቶስ መጥቶ ነው ገነትን የከፈተው ትሉ የለ እንዴ? ኢየሱስ ክርስቶስ መጥቶ ነው ገነትን የከፈተው ትሉ የለ እንዴ? ኢየሱስ ክርስቶስ በመስቀል ላይ ታግሶ ስለ እኛ ሞቶ አድኖናል። የተዘጋው ገነት በክርስቶስ ኢየሱስ ተከፍቶልናል እናምናለን። እሱም መጥቶ ደግሞ እንደሚወስደን እናምናለን። ግልጽ ነው። የቤተ ክርስቲያንም ራስና ፈጻሜ ኢየሱስ እናምናለን። እዚህ ጥቅስ ላይ እናውራና ከወደዛ ደግሞ እንመጣለን። እዚህ ጥቅስ ላይ እንጨርሳል። አሁን በጣም ብዙ እየረገጥን ነው። አይ እኔ ስትናገር ለአንተ መልስ የሚሆን ነገር እየሰጠው ነው እንጂ ሌላ እንትን ለማውራት አይደለም። ኤንድ ብሎ ገለጸው። ኤንድ ማለት ነው ካሉ ሰባት ነው እንጂ ካለው ካለው ከነበረው ከመጣው በዙፋኑ ፊት ፈጥቶን ለኛቶ፣ አቡበከር አሁን አንተ አትፈታውም፣ አንተ አትፈታውም፣ እኔ ነኝ የምፈታው 578 ሰዎች አሁን፣ እስኪ አሁን የአንተን ዕውቀት እንለካለን። እሺ፣ እዚህ ጋር ሰባቱ በዙፋኑ ፊት ያሉት ሰባቱ መናፈስት ማን ናቸው? እዚህ ጋር ሰባቱ መናፈስት የተባሉት። እኔ እሱን መች ጠየቅኩ። አሁን እሱ አስፈላጊ ነው። ስለ ዕውቀት መለካ ምናምን በጣም አስፈላጊ ነው። በጣም አስፈላጊ ነው። ካልሆነ እኔ ኮምፒውተር አድርግና እኔ ላስረዳህ ምል ለዚህ አልፋና ኦሜጋ የተባሉ አብ ስለሆኑ መጀመሪያ ተግባሩ እኔ ማስረጃ ሰጣችኋለሁ። አንዴ አድምጠኝ፣ አቸኩል ብራዘር። ይኸውልህ እዚህ ጋር አስረዳኸኝ አብ ነው እያልከኝ አይደል? የመጣው ከላይ ጀምሮ ችግር የለው። በእርጋታ መንፈስ አሳይ። ስለዚህ ዮሐንስ በኤስ ያላሉ ለሰባቱ አብያተ ክርስቲያናት፣ ካለው ከነበረው፣ ከሚመጣው ከዛ ሰረዝ በዙፋኑ ፊት ካሉ ሰባቱ መናፍስት። እነዚህ ሰባቱ መናፍስት ሰባቱ መላእክት ናቸው። እነዚህ ሰባቱ መላእክት ደግሞ ዳንኤል ምዕራፍ ሰባት ቁጥር 22 ላይ በአብ ዙፋን ፊት ለፊት ያሉ ናቸው። በአብ ዙፋን ፊት ለፊት ያሉ ናቸው። ከዛ ደግሞ ይቀጥልና ከሰባቱ መናፍስት ደግሞ ሶስተኛው አካል ከሙታን በኩር ማን ነው? ኢየሱስ ክርስቶስ። ኦኬ፣ አንደኛ ቆሮንጦስ ላይ የሙታን በኩር የተባለው ማለት ነው። ከታመነው ምስክር፣ ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁናል። ስለዚህ እዚህ ጋር ሶስት ፐርሰን ተጠቅሷል። አብ ተጠቅሷል፣ መልአኩ ተጠቅሷል፣ አንደኛው ደግሞ ማን ነው? ኢየሱስ ክርስቶስ ተጠቅሷልፐርሰን ስልህ እንትን እያደረግኩኝ ነው፣ የተለየ አካል ለማድረግ ነው። ሲጀመር ፐርሰን ነው እኔ ብሎ አይናገርም እንዲ መልአክ። ፐርሰን ምን ማለት ነው? እኔ ምን ሆነን ኦንቶሎጂ ላይ ኦሲያ እና ኢሴንስ ልዩነታቸው ምንድን ነው? እኔ አልተማርኩ፣ አንተ ከተማርኮ እኮ አስረዳኝ ስልህ ትክክል እንዳልሆንክ ያስረዳው ነው እኔ ደግሞ። ስለዚህ እኔ እኔ ማለት አው ፐርሰን፣ ፐርሰን ማለት እኔ ብሎ መናገር የሚችል ማለት ነው። አቡ በከር አብ አብ አብ አብ ነው አብኖ የተባለው ይሄ ቃል የምትለው ሪፈር ያደረገውን ያንን አሳየኝ። ሁሉን የሚገዛ ጌታ ነው። አንደኛ፣ በዙፋኑ ፊት ያሉት ሰባቱ መላእክቶች፣ በማን ዙፋን ፊት ለፊት ነው ያሉት? በአብ ዙፋን ፊት ለፊት ነው ያሉት። አንደኛ። ሁለተኛ ደግሞ እዚህ ጋር ኢየሱስ ክርስቶስ ካለው ከነበረው ከሚመጣው እና ካለው ከነበረው ከሚመጣው ከሚባለው አካል ተለይቶ የመጣ ነው ኢየሱስ ክርስቶስ ራሱ፣ እዚህ ጋር ማለት ነው፣ ለይቶ አምጥቶታል። አው፣ ስለዚህ ከኢየሱስ ክርስቶስ ካለው ከነበረው ከመጣው የተባለው ከኢየሱስ ክርስቶስ ተለይቶ የተቀመጠ አካል ከሆነ እና አብ ነው ብለን ኮንክሉድ ካረግን፣ ስምንት ላይ ስንሄድ ያለው የነበረው የመጣው የተባለው ከላይ ካለው ከነበረው ተብሎ የተነገረለት ነው እሱም እኔ አብ ይሆናል ነው ነው። የራሱ ራይ ያደረገን ይህን አዲስ ቸኩል በመቸኮል አይወጣም እኮ እውነት እኮ በመቸኮል አይወጣም እኮ። ረጋ ብላ አዳምጠኝ ረጋ ብየሰማ እንጨርሳለን። እያንዳንዱ ኢየሱስ ክርስቶስ አምላክ ነው የሚለውን ጥቅስ አትፍቼብህ ዞሮብህ ነው የምተኛው። ህፃን ልጅ ነው። እንዲ አቡበከር ገና ጡጦ እየጠባ ነው። እ ተረጋጋ፣ እን አቸኩል ዝም ብላ ትለፍልሌላ ነገር እንዳልናገር ረጋ በለና ዝም ብላ አድምጠኝ፣ አቸኩል አንጣረ ለመጽሐፍ ቅዱስ የምትፈጥርልኝ። በነገራችን ላይ መጀመሪያው አንተ ፍተው ስለአላቆም ስላልከኝ ልነግርህ እኮ ተረጋጋ። ከአንድ ጀምሮ ራይ ሰጠው እግዚአብሔር ራይ ሰጠው ለወልድ ልባኔ ማምነው ወልድ እግዚአብሔር እንዳለ አብ ወልድ ማስፈጫ እንዳለ ኖ ኖ ኖ ኖ፣ እንደዚህ ጨዋታ የለም። የት አለ እስቲ ወልድ እግዚአብሔር የሚል ከባይብል አምጠ መስለቸው። አንም እንደዚህ ጨዋታ የለም። አብ ነው ጌታ ምላክ የተባለው እኔን ነኛ አልፋ ነው ሜጋ ያለው አሳየአትና አሳየው እኮ በቃ። ይኸውልህ እንደዚህ አይነት ገደፋ አልሰማም። እሺ እንዳት ወርደኝ እባክህ፣ ታችሁንና ተጫወት። እንደዚህ አይነት ፋላሲ እየሰራችሁ ሰውን ለማስትን ለማለት አትሞክር እሺ። የተናደደ የለም። በጨዋነት ደንቡ እየጠየቅኩ ነው። በተረጋጋ መንፈስ አስረዳኝ። አንተ እዛም እዚህም ጥቅስ ነካለ መልስ የለህም፣ መልስ የለህም ብራዘር